የጥርስ ታማሚ በመምሰል ወደ ጥርስ ክሊኒክ በመግባት ላፕቶፕ የሰረቀው ግለሰብ ክስ ተመሰረተበት። ረዳሳጅን አለም ልጅ አለም ዝርዝራለሁ። ግለሰቡ የወንጀል ድርጊቱን ፈጽሟል የተባለው በቂርቆስ ክፍለ ከተማ ወረዳ ስር ለገሃር አካባቢ ኪዳነ ምሕረት የጥርስ ክሊኒክ ውስጥ በቀኑ ክፍለ ጊዜ ነው። የግል ተበዳይ ዶክተር ኤልዛቤጥ በቀለ እንደገለጹት ተጠርጣሪው የጥርስ ህመም ታካሚ በመምሰል ላፕቶፕ በልብስ ውስጥ በመደበቅ ይዞ ሲወጣ ተይዞ በህግ እንዲጠየቅ መደረጉን ተናግረዋል። እንደ ታካሚ ገባ፣ ህክምና ፈልጋለሁ ብሎ ጠየቀ። በኋላ ላይ ለምሳ ወታለች ትንሽ ጠብቃት አለችው። ታካሚ የሚቀመጥበት ሪሴፕሽንና ያው ቢሮን ፍት ለፊት ስለሆነ ፍት ለፊት ይታያል። ላፕቶፑ ከታካሚው ጋር የተገናኘ ነው። በር ላይ ነው፣ እሱ እየወጣ ነው፣ እየገባው ከዛ አንተ ና ታካሚ ምናምን ስለው አዎ እሺ መጥ ይቻሉ ስለው አይ ምሳይን በልቼ ልምጣ፣ ላይ ማለት ነው እ ያልኩኝ ና ወደ ቢሮዬ ተመለስኩኝ ማለት ነው ልክ ቢሮዬ ፍት ለፊት ስገባ ቻርጅ ላይ ሰክቸውን ስለነበረ ኬብሉ ብቻ ነው ያለው ማለት ነው። ላፕቶፑ የለም። ከፖሊሶች ጀምሮ ከጥበቀ በጣም ለእኔ ሰርፕራይዝ ሆኛለሁ። ለምን ወዲያው ተያዘ በር ላይ። ከዛም በኋላ እነሱ ወዲያው ነው የደወሉት ለአባሎቻችሁ በኋላ ላይ ከመቀስበት ነው የመጡት። ላፕቶፑ ዊዝን በሶስት ቀን ምናምን ተመለሰልኝ። የፖፕላሪ አካባቢ ፖሊስ ጣቢያ ወንጀል መርማሪ ዋና ሳጅን መቅደስ ሙሉጌታ እንደተናገሩት ተጠርጣሪው የጥርስ ሕክምና አገልግሎት ፈላጊ መስሎ ወደ ጥርስ ክሊኒክ በመግባት የምሳ ሰዓትን እንደ ምቹ ሁኔታ በመጠቀም አንድ መቶ ሀያ ሶስት ሺ ብር የሚገመት ላፕቶፕ ሰርቆ ሲወጣ በቁጥጥር ስር ውሎ ተገቢውን ምርመራ ተጣርቶበት በአቃቤ ሕግ በኩል ክስ ተመስርቶበታል በልብስ ውስጥ ደብቆ ሲወጣ ተጠራጥረው ልብሱ ላይ ጉብጥ ብሎ ምልክት ሰጥቶ ስለነበር ተጠራጥረው ሲይዙት ሊያመልጥ ሲል እዛው ባሉ በቀጠና የመከላከል የፖሊስ አባላት ላይ ድምጽ ባሰሙት መሰረት ተጠርጣሪ እስከነ ኤግዚቢቱ ሊያዝ አስችሏል። ምርመራውን ወደ እኛ ከመጣ በኋላ ምስክሮችን ቃል ተቀብለን የግል ተበዳይንም ቃል ተቀብለን ስለ ድርጊቱ ምስክርም የግል ተበዳይም በበቂ ሁኔታ አስረድተው ይህንንም የምርመራ መዝገባችንን ተጠርጣሪን ጊዜ ቀጠሮ ጠይቀን ወደሚመለከተው የክፍላችን አቃቢ ቂርቆስ ክፍለ ከተማ ፍትህ ጽህፈት ቤት ልከን በተጠርጣሪ ላይ ክስ የመሰረተና ክሱን እየተጠባበቀ ያለ ነው። ተጠርጣሪ በመንግስትም ሆነ በግል ተቋማት ላይ የሚፈጸሙ የስርቆት ወንጀሎችን ለመከላከል ተገቢውን የጥበቃ ስራ ማከናወንና አጠራጣሪ ነገሮች ሲያጋጥሙ ለጸጥታ አካላት ጥቆማ መስጠት እንደሚገባ መርማሪዋ አሳስበዋል።